ያለን ቲማቲም የተፈጨ እና ቆንጆ በርበሬ፣ ጨው ተጨምሯል። ይህ ደግሞ ከላይ ይቀባል ማለት ነው። እንደዚህ አድርገን በዚህ መልኩ እንቀባለን ማለት ነው። እንዲቀብተን ከዛ ወደ ፍሮን እናደርጋለን። እና እዚህ ጋር ደግሞ ከወፎቻችን ጋር ድጋሚ ዶሮ አለን። ዶሮ የጠበስ ነው ዶሮ አለ። እሱንም እንደ ሳሎና ለነሱ በክሬም ይሰራል ማለት ነው። ክሬም እንጨምርበታለን። እንደዚህ አርገን ክሬም እንጨምራለን ማለት ነው። ሶስት ነው ሶስት ነው የሚጨመረው። እንዲህ አርገን ሶስት እንጨምራለን ፈጭተን ማለት ነው፣ ሽንኩርትና ቲማቲም ክሬም ጨምራለን ማለት ነው። እኔ በትር ችክን ነው የሚሆነው። በአረብኛ ማሲላ ነው የሚባለው፣ እንግሊኛ ደግሞ በትር ችክን። ከዛ ከዶሮ ከወፎቹ ጋር ይቀርባል ማለት ነው። ከወፎቹ ጋር ይቀርባል። በዚህ መልኩ ጨርሰን ሰርተናል ማለት ነው። በዚህ መልኩ እንደዚህ ነው። ወፋችን ይኸው፣ ሩዛችን፣ ሳሎናችን